ሰላም፣ የተወደዳችሁ እንዴት አላችሁ? ሮበርት ሌቫንዶቭስኪ በጣም የሚያስገርም የውድድር ዘመን ነው እያሳለፈ ያለው። ሳምንቱ አጋማሽ በሩሲያ ዶርትሙንድ ላይ ያስቆጠራቸውን ሁለት ጎሎች ጨምሮ በዚህ አመት በ44 ጨዋታዎች 40 ጎሎችን በሁሉም ውድድሮች አስቆጥሯል። በቻምፒየንስ ሊግም 11ኛ ጎሉን ነው በ12 ጨዋታዎች ያስቆጠረው በቅርብ ጊዜ 37 ዓመት የሚሆነው ተጫዋች በባየር ሚኒክ ያደርግ የነበረውን ነገር በየጨዋታው አንድ ጎል የማስቆጠርን ነገር ደግሞ በባርሰሎና እያደረገው። የዛሬ ዓመት በዚህ ጊዜ አካባቢ ይህንን ለማሰብ ያስቸግር ነበር። እግር ኳስ ብዙ ዱዋሊቲዎች አሉት። ሁለት ጥምረቶች፣ ተጣማሪዎች ሁልጊዜ ያሉት ልክ እንደ ካርቱን ካራክተሮች፣ እንደ ማሪዮ እና ሉዊጂ አይነት ነገር ወይ እንደ አስተሪክስ እና ኦብሌክስ አይነት ወይም እንደ ባትማንና ሮቢን አይነት ነገር ምክንያቱም ከቻቪ ጋር በፍጹም መጣጣም አልነበረውም። ግን ከሃንዚ ፍሊክ ጋር እጅና ጓንት ነው። ሁለቱ ሰዎች በባየር ሚኒክ ታላቅ ስኬት ነበራቸው። ይኸው ጥምረታቸው ደግሞ በባርሰሎናም ሌላ ስኬታማ የስራ ጊዜ እንዲያሳልፉ አድርጓቸዋል። የዛሬ ዓመት ቻቪ ኤርናንዴዝ በባርሰሎና ለተጨማሪ ጊዜ ይቆያል የተባለበት ጊዜ ነበር። መጀመሪያ ይለቃል፣ በኋላ ይቆያል፣ ደግሞ መጨረሻ ላይ ይለቃል። እንዲህ አይነት ድራማዎች ነበሩት እንደምታስታውሱት። ግን ቻቪ በባርሰሎና አሰልጣኝነት ቢቆይ ኖሮ ከባርሳ መልቀቃቸው ከማይቀሩ ተጫዋቾች መካከል አንደኛው ነበር። እንዲያውም በወቅቱ የካታሉኛ የብዙሃን መገናኛዎች ለባርሰሎና በጣም ቅርብ ናቸው፣ የባርሰሎና አንደበቶች ናቸው በሚባሉት ብዙሃን መገናኛዎች ሁለቱ ሰዎች አይን ለአይን አይተያዩም አይነጋገሩም ይባል ነበር፣ ልዩነት ነበራቸው። ስለዚህ ሌቫንዶቭስኪ ቻቪ በባርሳ ቢቆይ ኖሮ እሱ ይለቅ ነበር የሚሉ ብዙ ዘገባዎች ነበሩ። ያ የሁለቱ ሰዎች ግንኙነት መበላሸት በባርሳ የሚያቆየው ስላልነበር ነገር ግን ቻቪ ለቀቀ እና በሱ ፈንታ ሃንዚ ፍሊክ የባርሰሎና አሰልጣኝ ሆነው ተሾሙ። በባየር ሚኒክ ለሳቸው እየተጫወተ አንድ አመት ተኩል ገደማ ሲያሰለጥኑ በ73 ጨዋታዎች ለእርሳቸው ባየር ሚኒክ 83 ጎሎች አስቆጥሯል። የሚገርም ስኬት ነበረው። ከየትኛውም አሰልጣኝ በላይ ከእሳቸው ጋር አብሮ በሰራበት ጊዜ የብቃቱ ጫፍ ላይ ደርሶ ነበር። በወቅቱ በኮቪድ አሳበው ፍራንስ ፉትቦል የባሎንዶር ሽልማትን በዛ ዓመት ቢሰርዝም የባሎንዶር ሽልማት ይገባው ነበር። ሁሉንም ዋንጫዎች ከባየር ሚኒክ ጋር ትሬብል መስራትን ጨምሮ አሸንፏል እና፣ በክለቡ ሲሾሙ ደግሞ ወኪላቸው አንድ ሰው ናቸው፤ እስራኤላዊ ወኪል ፒኒዛሃቪ የሮበርት ሌቫንዶቭስኪም የሀንዚ ፍሊክም ወኪል ናቸው። ፍሊክ ተጫዋቹን በባርሴሎና እንዲቆይ አሳምነውታል። ገና የውድድር ዘመኑ እንደተደረገም ጥራቱን በተመለከተ ለእኔ ማንም አያስረዳኝም፤ ከዚህ በፊት አብሬው ሰርቻ ያለው ሮበርት አንድ ነው፣ ለጎል ማስቆጠር የተወለደ ነው የሚል አስተያየት ሰጥተው ነበር። አሁን በ44 ጨዋታ አርባ ጎል ማለት ኦልሞስት በየጨዋታው አንድ ጎል ማለት ነው። ሁሉንም ጨዋታዎች አይጨርስም ወይ፣ አንዳንዶቹን ጨዋታዎች እየተቀየረ ይገባል፣ አልፎ አልፎ ሌሎች ጨዋታዎች ላይ እየተቀየረ ይወጣል። ስለዚህ በ90 ደቂቃ ፋክተር ብናደርገው በየ90 ደቂቃ አንድ ጎል የሚያስቆጥርበት ሲዝን ነው እያሳለፈ ያለው። በስፔን ላሊጋ ከፍታ የጎል አስቆጣሪነት በፒቺቺም ከኪሊያን ምባፔ በሶስት ጎል ፈቅ ብሎ የስፔን ላሊጋን ከፍታ የጎል አስቆጣሪነት እየመራ ነው። በቻምፒየንስ ሊግም ቅድም እንዳልኩት እንደዚሁ በቻምፒየንስ ሊግ ባርሳ ኦልሞስት ወደ ግማሽ ፍጻሜ ደርሷል ማለት ይቻላል። በቀደም የቀድሞውን የሌቪን ቦሩሲያ ዶርትሙንድ 4-0 ካሸነፉ በኋላ እዚህ ጨዋታ ላይ ሁለት ጎሎች አስቆጥሯል። ቅድም እንደጠቀስኩት ግን በሃንዚ ፍሊክ የአሰልጣኝነት ዘመን በባየር ሚኒክና በባርሴሎና 22 የቻምፒየንስ ሊግ ጨዋታዎችን ነው ለእርሳቸው ቡድኖች ያደረገው መጀመሪያ በባቫሪያ ለባየር ሁን በካታሎኛ ለባርሰሎና በ22 ጨዋታዎች 26 ጎል ያስቆጠረላቸው በዚህ ውድድር ብቻ ከዚህ በፊት ደግሞ አብረው ከሳቸው ጋር ይህንን ዋንጫ በ2020 አሸንፈዋል በ22 ጨዋታ 26 ጎል ማለት የፐርሚኒት ሬሾ የሚባለው ጎልስ ፐርሚኒት ሬሾ በሚባለው በየ74 ደቂቃው አንድ ጎል ያስቆጠርላቸዋል ለእርሳቸው ቡድን ማለት አሁን በቡንደስሊጋ የነበረው ሌቫንዶቭስኪ አይደለም በዕድሜው 36 ዓመት መድረስ ምክንያት የቀድሞው አትሌቲክ ችሎታዎች የሉትም። በእርግጥ የበቀደሙን የላሚን ያማልን ጎል ካያችሁት ባርሰሎና ዶርትሙንድ ላይ ያስቆጠረው አራተኛ ጎል ሲቆጠር ማለት ነው፣ ኳሱን ከባላጋራ ቡድን ተጫዋች የቀማውና ለራፊኛ የሰጠው እሱ ነበር። ስለዚህ እንደ ድሮ የፕሬሲንግ ማሽን ባይሆንም ነገር ግን እንዲህ አይነት ተሳትፎች ያደርጋል። ግን በጥቅሉ የድሮ አይነት ሌቫንዶቭስኪ አይደለም። በአንዳንዶቹ ኳሊቲዎቹ አሁን የበለጠ አሰልጣኙ የሚፈልጉት ከጎል ፊት ያለውን ምህረት አልባ ጨራሽነት የሳጥን ቀበሮ የመሆን ችሎታውን እንዲጠቀም ቻቪ አጥቂው በቡድኑ አጠቃላይ አጫወት ውስጥ እንዲሳተፍለት ይፈልጋል። ሃንዚ ፍሊክም ከዚህ ብዙ የተለዩ አይደሉም። ግን ሌቫንዶቭስኪን በተመለከተ አዳብት አድርገውታል። ለዚህ ነው ሳጥን ውስጥ በዓለም ላይ ከምርጦቹ ጎል አስቆጣሪዎች መካከል አንደኛው ነው፣ እኛም የምንፈልገው ሳጥን ውስጥ ነው የሚል አስተያየት የሰጡት። እንደ ድሮ ብዙ ኳስ አይነካም፣ ወይ እንደ ድሮ ብዙ ፕሬስ አያደርግም። ነገር ግን የባርሰሎና አማካዮች በርካታ የጎል ዕድሎች መፍጠር የሚችሉ አማካዮች ናቸው። ፔድሪ፣ ኦልሞ፣ ፌርሚን ሎፔዝ አይነቶቹ ተጫዋቾች፣ ሁለቱ የክንፍ ተጫዋቾች ደግሞ ያለማቋረጥ ይመግቡታል። ሁለት ማጥቃቱ ላይ የሚሳተፉ የመስመር ተከላካዮች አሉ። ስለዚህ ባርሴሎና ብዙ ሰፕላይ ያለው ቡድን ስለሆነ አሰልጣኙ ሳጥን ውስጥ የሚገኙትን ከተለያዩ ምንጮች የሚመጡትን ኳሶች እንዲጨርስላቸው ነው የሚፈልጉት። እሱ ደግሞ የላቀ ጨራሽ ነው። ይህንን በየጨዋታው ያሳያል። ዶርትሙንድ ላይ ምህረት የለውም። 29ኛ ጎሉን ያስቆጠረ፣ ከየትኛው ቡድን በላይ የቀድሞ ቡድኑ ላይ ብዙ ጎሎች ያስቆጠረ። ሌቫንዶቭስኪ በዚህ የጎል ማሽን በሆነው ባርሰሎና እስካሁን ድረስ 144 ጎሎችን በ47 ጨዋታዎች ያስቆጠረ በላሊጋ ክለቦች ታሪክም ከዚህን ያህል የጨዋታዎች ቁጥር በኋላ ይሄንን ያህል መጠን ያለው ጎል ያስቆጠረ ቡድን የለም። ከሁሉ በላይ ግን የሶስቱ ተጫዋቾች መጣመር ነው ዋናው የባርሰሎና የጎል ምክንያት 82 ሁለቱ ጎሎች የተቆጠሩት በእነዚህ ሶስት ተጫዋቾች ስለሆነ፣ በራፊኛ በሌቫንዶቭስኪ በላሚን ያማል አማካይነት ስለሆነ ግን የባርሴሎና ማጥቃት ኤፒሴንተር ደግሞ ሌቫንዶቭስኪ ነው። ሁል ጊዜ አይሰለፍም፣ አልፎ አልፎ ፌራንን ስለሚጠቀሙ አሰልጣኙ ግን ምን ያህል እንደሚተማመኑበት የምታውቁት በቅርብ ጊዜ በካታሎኛ ደርቤ ከዢሮና ጋር ሲጫወቱ ቡድናቸው በመጀመሪያ አጋማሽ ባሳየው ብቃት ደስተኛ አልነበሩም። ስለዚህ መልበሻ ክፍል ውስጥ የስፔን ብዙሃን መገናኛዎች እንደሚሉት እንፈልግሃለን ብለው ተቆጥሮ የተሰጠ ኃላፊነት ሰጥተውት ነበር ተቆጥሮ የተሰጠ ለው ሁለት ጎል አስቆጠረ። ብለው ስለጠየቁት ነው። እና ሁለት ጎል አስቆጠረላቸው ከረፍት በኋላ። ከዚህ በፊት ማርኮ ቫንባስተን የኤሲ ሚላን አጥቂ በነበረበት ጊዜ ልክ እንደዚሁ ጎል አምራች ነበር። እሱም አንድ የሚነገር በቴክኒክ ስፍራ ላይ ፋቢዮ ካፔሎ ሶስት ጣታቸውን እያሳዩ ሀትሪክ ስራ ብለው ሲያዙት ወይም ሲጠይቁት የሚያሳይ አንድ ምስል አለ እና ቫንባስተን ሀትሪክ ሰራ። ዛ ጨዋታ ተመሳሳዩን ነገር ያስታውሰኛል። ሀንዚ ፍሊክ ይህንን ያህል ነው የሚተማመኑበት እንፈልጋለን ሁለት ጎል አስቆጠርልናሉ። ሁለት ጎል አስቆጠር። ያንን ያህል የባርሰሎና የጎል ዋስትና ነው። በአንድ በኩል ብልህነቱንም ታዩበታላችሁ። ከላሚን ያማል ጋር ያለው ግንኙነት ተሻሽሏል። ባለፈው የውድድር ዘመን በአንድ ጨዋታ የዛሬ አመት ከስድስት ወር ከአምስት ወር አካባቢ ኖቬምበር 2023 ላይ በወቅቱ ዕድሜው 16 ዓመት የነበረው ያማል ኳስ አልሰጠኝም በሚል ተበሳጭቶበት በሜዳ ውስጥ ብስጭቱን በግልጽ አሳይቶ እንዲያውም ላሚን ያማል ሊጨብጠው ሲሞክር ችላ ብሎት ሲሄድ ያየንበት ምስል ነበር። በኋላ ግን ከላሚን ያማል ጋር ያለውንም ግንኙነት አሻሽሏል። ምክንያቱም የባርሰሎና የመልበሻ ክፍል ምንጮች እንደሚሉት ሌቫንዶቭስኪ ላሚን ያማል በባርሳ መልበሻ ክፍል ውስጥ ያለው ተጽዕኖ በጣም ከፍ እያለ እንደሚመጣ ስለገባው ከዚህ ወጣት ድንቅ ባለክህሎት ጋር ያለውን ልዩነት ማጥበብ ነበረበት። አንዳንድ ጊዜ አሁን ባልኩት ጨዋታ እንደታየው አይነት በግልጽና በአደባባይ ሌላ ጊዜ በአደባባይ በማይታይ ደግሞ በስውር ከዚህ ተጫዋች ጋር የነበረው ግንኙነት ጥሩ አልነበር ያው ምክንያታቸው ኳስ በጊዜው በትክክል አይሰጠኝም የሚል መሆኑ የታወቀ ነው ያዘገያል ራስ ወዳድነት ይስተዋልበታል የሚል ነው ነገር ግን የአውሮፓ ዋንጫ ባለድል ከሆነ በኋላ ላሚኒ ማል እንግሊዝን አሸንፎ ብዙ የስልክ ጥሪዎች እና መልእክቶች ደርሰውት ነበር ቴክስቶች ከሁሉም የባርሴሎና ተጫዋቾች ቀድሞ ቴክስት ያደረገለት እንኳን ደስ ያለህም ያለው ሌቫንዶቭስኪ ነበር። ይሄ ዲፕሎማሲያዊ ተግባር ነው። ከዚህ ተጫዋች ጋር ያለውን ውጥረት የማርገብ ተግባር ነው። በእድሜ ያላቸው ርቀት ይታወቃል። አሁን ክረምት ሲመጣ ሌቫንዶቭስኪ 37 ዓመት ላሚን ያማል 18 ዓመት ነው የሚሆኑት። ሌቫንዶቭስኪ ቢወልድ ያደርሰዋል ማለት እኮ ነው አይደለም? ነገር ግን ሜዳ ውስጥ የነበራቸው ግንኙነት ብዙ ጤነኛ አልነበረም። አንዳንድ ጊዜ እጁን እያነሳ እያወናጨፈ ሲቆጣው ይስተዋል ነበር። አሁን በሁለቱ መካከል ያለው ግንኙነት በጣም ጤናማ ነው። ያከመው ሌቫንዶቭስኪ ሆነ በወቅቱ በጣም ደስተኛ ነበር ይላሉ የስፔን ፕሬሶች። ላሚን የአውሮፓ ዋንጫው ፍጻሜ ላይ የሌቫንዶቭስኪ መልእክት ስለደረሰው አንዱ ያደረገው ነገር እሱ ነው። ሁለተኛው የሃንዚ ፍሊክ አጫዋወት ቨርቲካል ነው በጣም ለዘጠኝ ቁጥሮች ከቻቪ ሆሪዞንታል አጫዋወት ይልቅ የእሱ የሃንዚ ፍሊክ ቨርቲካል መሆኑ ወይ ኳስ ቶሎ ቶሎ ወደፊት የሚሄድ መሆኑ ብዙ ክሮሶች መኖራቸው፣ ባርሳ ብዙ ክሮሶች ያደርጋል። በዚህ ወረደ ደግሞ በሳምንቱ አጋማሽም ከተቆጠሩት ጎሎች መካከል አንደኛው በቀጥታ ከክሮስ የመጣ ከላሚን ያማል ክሮስ፣ ከዛ ራፊኛ ኳሱን ወደ ሳጥን አጠፈው፣ ሌቫንዶቭስኪ ሊሰተው የማይችል ነው የጎል እድል ተፈጠረለት። ግን ማጥቃቱ በጣም ፈጣን ነው። ኳስ ውስጥ ብዙ አጋጣሚዎች ያገኛል። ብዙ የጎል እድሎች የሚፈጠር የተለያዩ የጎል እድል መፍጠሪያ ስልቶች ያሉት ቡድን ነው። ይሄኛው የባርሰሎና ቡድን ለ9 ቁጥር በጣም የሚመች ቡድን ነው። ይሄኛው የባርሰሎና ቡድን ሲጀመር በጣም አስደናቂ በሆነ መንገድ ነው የውድድር ዘመን ነው የጀመረው። በመጀመሪያዎቹ 11 ጨዋታዎች 14 ጎሎች አስቆጥሮ ነበር የጀመረው። በኋላ ግን ተቸገረ። 2024 ከማብቃቱ በፊት ባርሰሎና ከስምንት የላሊጋ ጨዋታዎች አንድ ብቻ ሲያሸንፍ፣ አሰልጣኟ የተረገመ የሚሉት የኖቬምበር ወር ውስጥ ቡድናቸው በላሊጋ ሪያል ማድሪድ እና ከአትሌቲኮ ማድሪድ ወደኋላ ሲቀር ሌቫንዶቭስኪን በዛው ጊዜ ተቸግሮ ነበር። 24 ከማብቃቱ በፊት ከስምንት ጨዋታዎች ሁለት ጎሎች ብቻ ነበር ያስቆጠረው። ከሪያል ሶሴዳድ ጨዋታ ጀምሮ እስከ አትሌቲኮ ማድሪድ ጨዋታ ድረስ ፈተና ነበር። ጎሎች እያስቆጠረ አልነበረም። ራሱን የራስ መተማመንና በባላጋራ ቡድን የፍጹም ቅጣት ምት ሳጥን ውስጥ ስክነት ይጎለኝ ነበር አለዚ የአትሌቲኮ ማድሪድ ጨዋታ ላይ ትልልቅ የጎል እድሎች ስቶ ነበር። አንድ ጥሩ የሚለው ነገር የገናና የአዲስ ዓመት ሰሞን ከፉክክር ከጨዋታ ከልምምድ ያረፍኩበት ወደ ቤት ተቀምጬ በበዓል ስሜት ውስጥም ቢሆን ለምንድ ነው ነገሮች እያልተሳኩ የሆኑት የሚል የማሰላሰያ ጊዜ ሪፍሌክሽን ጊዜ ያገኘሁ ይላል። ከዛ በኋላ 25 ከገባ በኋላ ኦልሞስት በየጨዋታው ጎል ያስቆጠረ። 2019/20 የውድድር ዘመን ላይ በ47 ጨዋታ 55 ጎል ነበር ያስቆጠረ። የእሱ የእግር ኳስ ተጫዋችነቱ ምርጡ ሲዝን ያሲዝም። አሁን በዛ ሬት ነው እየቀጠለ ያለ። ከዚህ በኋላ ባሉት ጨዋታዎች 15 ጎል ማስቆጠር ከቻለ አያደርገውም ልንል አንችልም። ባርሰሎና እስከ ቻምፒየንስ ሊግ ፋይናል ከደረሰ 13 ጨዋታዎች ሊያደርግ ይችላል። ኮፓ ዴል ሬ ፍጻሜም እንደዚሁ ስላለ ሁለት የሴሚፋይናል ጨዋታዎች ማድረጉ የሚቀር አይመስልም። አያደርገውም አይባልም። ግን በዚህ ሲዝን በ በባየርን የብቃቱ ፒክ ላይ በነበረበት ጊዜ ያስቆጠር በነበረው መጠን ነው እያስቆጠረ ያለው። በባርሰሎና ከፍተኛው የጎል መጠን 202223 የውድድር ዘመን ላይ ላሊጋውን ያኔ እንደመጣ ሲያሸንፍ የፒቺቺው አሸናፊ በነበረበት ጊዜ በ46 ጨዋታዎች 33 ጎል ነበር ያስቆጠረው። ከአሁኑ ጋር ስታወዳድሩት ልዩነቱ በጣም ሰፊ ነው። ግን በአንዳንዶቹ ነገሮች ተሳትፎ በጣም ቀንሷል። ለምሳሌ ብዙ ኳስ አይነካም ብያለሁ። በየጨዋታው 18 ፓሶች ነው የሚያደርገው። 22 ጊዜ አካባቢ ነው ኳስ የሚነካው። ብዙ አይነካም፣ ብዙ ተሳትፎ የለውም። ነገር ግን አሰልጣኝ የሚፈልጉት የባላጋራ ቡድን ሳጥን ውስጥ ነው። እዛ ነው አደገኛ እየሆነላቸው ያለው። በዚህ አመት በአምስቱ የአውሮፓ ሊጎች የእሱን ያህል ብዙ ጎል ያስቆጠረ የለም። አርባ ሃሪኬን 34 ሳላ 32 ኡስማን ደምቤሌ 32 ኪሊያን ባፔ 32 ጎሎች ያስቆጠረው ግን የእሱ እንደዚህ ጎል ማስቆጠር የሌሎቹን የባርሰሎና ተጫዋቾች ተጽዕኖ አላቀዘቅዘው አንዳንድ ጊዜ እንደዛ ይሆናል አንድ የተዋጣለት ጎል አስቆጣሪ ቡድን ውስጥ ይኖሩና የሌሎቹ ቁጥር ሰፈር ያደርጋል ግን ራፊኛ 50 የጎል ተሳትፎ አለው በዚህ ውድድር ዘመን 28 ጎሎች አስቆጥሯል 22 የመጨረሻ ኳሶች አቀብሏል በቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነቱን እየመራ ነው 12 ጎሎች አስቆጥሮ ስለዚህ የሌቫንዶቭስኪ ቡድን ውስጥ መኖር የሌሎቹን የባርሰሎና ተጫዋቾች አውትፑት አልቀነሰውም። ግን የራፊኛን ብቻ አይደለም፣ የላሚኒያ ማልንም ጭምር እንደዚሁ። ላሚኒያ ማል በአውሮፓ በጎል ሲደመር አሲስት ስምንተኛ ስፍራ ላይ ነው የተቀመጠው። 21 አሲስቶች ያሉት 14 ጎሎች አስቆጥሯል። ለምሳሌ ከኪልያን እምባፔ በአንድ ብቻ ነው የሚያንሰው። እምባፔ ከላሚኒያ ማል በአራት የበለጠ ጨዋታ አድርጎ ማለት ነው። አሁን ከራፊኛ የሚበልጠው ጎል በጎልና በአሲስት ድምር ሞሐመድ ሳላ ብቻ ነው፣ 54 የጎል ተሳትፎ ስላለው፣ 32 ጎል፣ 22 አሲስት። ራፊኛ 50 ነው። የባሎንዶር ሲዝን እኮ ማለት ነው። የባሎንዶር ሁሉም ነገር ስታቲስቲካል መሆን የለበትም። የቡድኑ ስኬትን በጣም አስደናቂ ስለሆነ ነገር ግን ኮሌክቲፉም እንዲሰራ አስተዋጽኦ አድርጓል። የሶስቱ ተጫዋቾች ጥምረት 82 ጎሎች አስገኝቷል ስንል በአውሮፓ ቁጥር አንዱ የሶስትዮሽ የአጥቂ ክፍል መሆኑንም ይነግረናል። ቪኒ እምባፔ፣ ሮድሪጎ በጋራ 67 ጎሎች ነው ያስቆጠሩት። ከባርሰሎናዎቹ ሶስት ተጫዋቾች ቀጥሎ ያለው የሶስት ተጫዋቾች የተዋጣለት ጥምረት ይሄ የሪያል ማድሪድ ጥምረት ነው፣ ቢያንስ በጎሎች። ከዚያ የባየር ሙኒኮቹ ሃሪኬን ጀማል ሙዚያላ እና ማይክል ኦሊሴ 65 ጎሎች አስቆጥረዋል። ልዩነቱ በጣም ሰፊ ነው። ከባርሰሎና ና ከሪያል ማድሪድ የማጥቃት ተጫዋቾች የ15 የጎል ልዩነት እናገኛለን። ከባየር ሙኒኮቹ ጋር የ17 የጎል ልዩነት እናያለን። ስለዚህ የእነዚህ ሶስት ተጫዋቾች ትሪደንት ይሄ የሶስትዮሽ ጥምረት ተወዳዳሪ የለውም በአውሮፓ ከዚህ በፊት ባርሴሎና ትሬብል በሰራባቸው ሁለት ሲዝኖች በ2009-10 የውድድር ዘመን ሊዮኔል ሜሲ፣ ሳሙኤል ኤቶ እና ቲየሪ ኦምሪ ነበሩ። በ2014-15 የውድድር ዘመን ደግሞ ሊዮኔል ሜሲ፣ ሉዊስ ሱዋሬስ እና ኔይማር ነበሩ። ልክ እንደዚሁ ጎል ያመርቱ የነበሩት ተጫዋቾች አሁን ባርሴሎና ለትሬብል እየገሰገሰ ነው። ላሊጋውን ለማሸነፍ ያለው እድል በጣም ሰፊ ነው። አስቀድሞ ነው ደግሞ ከሪያል ማድሪድ በዚህ ሳምንት ጨዋታውን የሚያደርገው። አራት ነጥብ ስምንት ጨዋታ እየቀረው ብዙ ነው። ከዚህ ባሻገር የኤል ክላሲኮ የመልስ ጨዋታም በሜዳው በባርሳ ሜዳ ነው የሚደረገው በመጀመሪያው ጨዋታ የአራት ለዜሮ አድቫንቴጅ ስላለው። ላሊጋ ደግሞ በነጥብ እኩል እንኳ ሆኖ ቢጨርሱ የጎል ልዩነት አይደለም መጀመሪያ የሚታየው የሁለቱ ቡድኖች የእርስ በርስ ውጤት ነው የሚታየው ስለዚህ ያንን ከወሰድን እንደ አንድ ተጨማሪ ነጥብ አለው። አምስት ነጥብ ልንለው እንችላለን። የኮፓ ዴል ሬ የፍጻሜ ጨዋታ ከሪያል ማድሪድ ጋር ሲደረግ፣ አሁን ባለው ሁኔታ ፌቨራይቱ ባርሰሎና፣ በላሊጋው እያሳለፈው ባለው ሲዝን ብቻ ሳይሆን በዚህ ዓመት ሪያል ከባርሳ ጋር ሲጫወቱ ዘጠኝ ለሁለት ነው በሁለቱ ጨዋታዎች በላሊጋና በሱፐርካፕ ያሸነፈው። በፎርምም ባርሰሎና ከማድሪድ በጣም የተሻለ ነው። ስለዚህ የበለጠ ግምት ቢሰጠው አያስገርምም። በቻምፒየንስ ሊግም ሌሎች ከባድ ቡድኖች አሉ አሁንም ፓሪስ ሳን ጀርማ በጣም ግሩም ቡድን ነው። ኢንተር በታክቲክ በጣም የበሰለ ልምድ ጠገብ ተጫዋቾች ያሉት የላቀ ታክቲካዊ እውቀት ያለው አሰልጣኝ የሚያሰለጥነው ሲሞኔ ኢንዛጊ የሚያሰለጥነው ቡድን ነው። አርሰናል የመልሱን የሪያል ማድሪድን ጨዋታ ፈተና ከተወጣ ማድሪድን ያሸነፈበት ኳሊቲ ቀላል ባላ ጋር አያደርገውም። ስለዚህ ቻምፒየንስ ሊጉ ቀላል አይሆንም። ግን ቻምፒየንስሊግ ሊግ ለማሸነፍ ብዙ ሰዎች ግምት የሚሰጡት ቡድን ነው ባርሴሎና። ትሬብል እየተወራ ነው ባርሰሎናን በተመለከተ ኳድሩፑል ልንለው እንችላለን። የስፔን ሱፐር ካፕን ከጨመርን ደግሞ ኦልሬዲ ዋንጫ ወስዷል እኮ ባርሰሎና በዚህ ዓመት፣ ማድሪድ አምስት ለሁለት በጂዳ አሸንፎ። በዚህ የወል ስኬት ውስጥ የሌቫንዶቭስኪ የላሚኒያ ማል የራፊኛ ስኬት በጣም ከፍተኛ ነው። ለዚህ ነው ከቀደሙት ትሬብል ከሰሩት የማጥቃት ተጫዋቾች ጋር በጥቂቱ ለማነጻጸር የሞከርኩት። እዚህ ውስጥ ግን የሌቫንዶቭስኪ ሚና ነው በጣም በጣም ከፍተኛ ነው። ኢጎውንም ሸሽጓል አሁን ሁሉም ዘጠኝ ቁጥር ትልቅ ኢጎ አለው ይባላል፣ ራስ ወዳድነት አለው ይባላል። ግን ለምሳሌ ፌራንቶሬስ ከሌቫንዶቭስኪ ቅድሚያ ተሰጥቶት በሚሰለፍባቸው ጨዋታዎች ላይ ምንም ቅሬታ ሲያቀርብ አይታይም። ሌላ ጊዜ እንደምታስታውሱት አንዴ በፒየር አሜሪክ ኦባሚያንግ የቡንደስሊጋ ከፍተኛ ጎል አስቆጣሪነቱን በተበለጠና በተቀማ ጊዜ የቡድን ጓደኞቹ ነበር የወረፈው፣ ኳስ አልሰጡኝም ብሎ እንዲህ አይነት ራስ ወዳድነቶችን በማሳየት የሚታወቅ ተጫዋች ነበር። አሁን እንደዛ ብዙ አታዩበት። የበለጠ ለኮሌክቲቭ ለቡድኑ ለህብረቱ የሚስማማ ጠባይ የሚያሳይ ተጫዋች። ይሄ ሁሉ የሆነው ግን በአሰልጣኝ ለውጥ፣ ከቻቪ ጋር ቢሆን በባርሰሎናም አይቆይም ነበር። ከአንዚ ፍሊክ ጋር ግን ከሳቸው ጋር ድሮም ይተዋወቃል። ስለዚህ ያንን የሌቫንዶቭስኪን ክህሎት ሀርነስ ማድረግ ይሄ እንዴት እንደሚጠቀሙበት በሚገባ ማወቅ ጠቅሟቸው እንግዲህ ባርሰሎና ለትልቅ ስኬት እያንደረደሩት ነው ማለት ይቻላል።